በጣም ከፍቶኛል፣ ናፍቆኛል ወንድሜ በእናትና ሀይሚ እጅ ልብ የሚነካ መልእክቷ አለ ወንድሟ አስተላልፋለች ተብሎ በተለያዩ ሜዲያዎች መረጃው እየተሰራጨ ይገኛል። የዛሬን አያርገውና ሀይሚና አብርሽ አንድ ላይ ሆነው ቡታጅራ እያሉ ከአባታቸው ጋሽዬ ጋር ሆነው የተለያዩ የፕራንክ ቪዲዮ፣ የቤተሰብ ቪዲዮ በሚሰሩት ብዙዎች ይወዷቸዋል። አብርሽና ሀይሚንም አንድ ላይ ሊያቸው ይፈልጋሉ። ይሁን እንጂ የእህል ውሃ ጉዳይ ሆነና ወደ አዲስ አበባ መጥተው ሁለቱም በየፊናቸው የፍቅር አጋር ይዘው በተለያዩ ቪዲዮዎች ለየብቻ እንመለከታቸው ነበር። ሁለቱም ለየብቻን በሚለቁት ቪዲዮ በብዙ ሰዎች ዘንድ ይወደዱም ይከበሩም ነበር። በተለይ አብርሽና ሩታ፣ ብሩክና ሀይሚ የፍቅር ታሪካቸውን በተለያዩ ቪዲዮ ይለቁ ነበር። ከሰሞኑ ግን ባጋጠማቸው ሁለቱም የጋሽዬ ልጆች ላይ በተከሰቱ ጉዳዮች አብርሽም ከባለቤቱ ሩታ ጋር ተለያይቷል። በዚህ በኩል ሀይሚና ብሩኬም መለየት ደረጃ ደርሰዋል ጭቅጭቅም ላይ ናቸው። ይህንን አስመልክቶ ታዲያ ሀይሚ ጥብቅ የተባለ መረጃ የድሮን ታሪክ በማንሳት ጭምር የድሮ አብሮ አደግ ወንድሟን ብዙ ሕይወት ብዙ ታሪክን በውታጅራ በአንድ ቤትም ያሳለፈችውን ወንድሟን አብርሽን በማንሳት መልእክትን አስተላልፋለች ዝምተዋንም ሰብራለች ተብሎ መረጃዎቹ እየተሰራጩ ይገኛሉ። ሙሉም በዝርዝር ይዘን መተናል። ሀይሚም ሆድ ብሷት እንዲህ እንድትል ስለ አረጋት ሁኔታ በተለይ ደግሞ አሁን ላይ አልነቃ ብላ የሌላ ሰው መጠቀሚያ ሆና ወደፊት ይቆጫታል ስለተባለበት ዋነኛ ነጥቦችን በዝርዝር ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያረጉን በአክብሮት እንጠይቃለን። ቀጥታም ይዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። የጋሽዬ ልጆች ምነካቸው ይላል። የዛሬ ቪዲዮቻችን አብርሽና ሩታ ገና ከተጋቡ ስድስት ወር እንኳን በቅጡ ሳይሞላ መለያየታቸው ይፋ ሆኗል። በተለያዩ በተለቀቁ የዩቲዩብ ቪዲዮም እሱን መረጃ ተመልክተናል። አብርሽ እየ ተለማመጠ እየለመነ ይገኛል። ሩታ እኔ እዚህ ጋር ይበቃኛል፣ ብዙ ጊዜ ተጎድቻለሁ፣ ከዚህ በኋላ መጎዳትን አልፈልግም ስትል ተሰምታለች። ጥሩን ሁሉ እመኝልሃለሁ፣ ከዚህ በኋላ ግን እንደ ድሮ ሆኜ አብሬ አልቀጥልም ስትል ድምጿን አሰምታለች። ይህንንም አስመልክቶ አብርሻሁን ላይ ጥሩ ስሜት ላይ እንዳልሆነ፣ እጅግ ብቸኛ ሆኖ በድብርት ስሜት ውስጥ እንደሚገኝ የቅርብ ሰዎቹ መረጃውን እያጋሩ ይገኛሉ። በሌላ በኩል የጋሽዬ ልጆች የሆኑት ፍልቅልቋ በብዙ ሰዎች ዘንድ የምትወደደው ሀይሚ ከብሩኬ ጋር ያላት የፍቅር ግንኙነት ያበቃለት ይመስላል። ብሩክ ደጋግሞ ሀይሚ እባክሽ ተረጅኝ፣ እኔ አንቺ ላይ አልማግጥም፣ ያንን ቀን የሰራ ነው ቪዲዮ ለፕራንክ ነበር፣ ተረጂኝ እያለ ብዙ ሲለምን ተመልክተናል። ይሁን እንጂ ሀይሚ አሁን ድረስ ብሩክን ልትቀበለው አልፈለገችም። አሁን ድረስ በእኔ ላይ ከሌላ ሰው ጋር በተለይም ከሱሱ ጋር የተለያዩ ታሪኮች ታሳልፋለ ይሄም ብቻ ሳይበቃ የስልክ ጽሁፎችም ትጻጻፋለ፣ ይህንንም ማስረጃ ዳኒ አሳይቶኛል በማለት ዳኒን አምና ብሩክን ከሷ አርቃለች። ሁኔታው በጣም ያናድዳል፣ በጣምም ያስቆጫል። እንዴት ብሩክን አርቃ ዳኒን ታቀርባለች ሲሉ ብዙዎች የድሮ ፍቅራቸውን የሚያውቁ ሰዎች ሀይሚን ሲናገሯት ተመልክተናል። በንዴት ሆኖ ብሩኬ ሀይሚን ጉዳይ እንደ ቀልድ ባለመውሰድ የሀይሚ ፍቅር እንደ ቀልድ ላለመተው ሲል ብዙ ዋጋ ከፍሏል። እንዴት ዳኒን ታምኘዋለሽስ ብሎ ሲናገ ሲናገር ተሰምቷል። ከዛም አልፎ ዳኒ የማይሆን ነገር እያወራህ እንዴት ከፍቅረኛ ታጣላኛለህ? ስሜን ስለምን ታጠፋለህ? በማለት ዳኒን ሲመታው ተመልክተናል። ከዛም በኋላ ክሱ ሁሉ ተከፍቶበት ብዙ ጣጣ ውስጥ ሊገባ የነበረ ልጅ ነበር ብሩኬ። ታዲያ ስለ ብሩኬ ጥሩነት፣ ስለ ብሩኬ እውነተኝነት እንዲሁም የቤተ ክርስቲያን ልጅ ስለመሆኑ ብዙዎች ይመሰክሩለታል። እኛ ብሩክን እናውቀዋለን፣ ዳኒም ስሙን እንደሚያጠፋው እንደዚህ የሚወራበት በመጥፎም ስሙ የሚነሳ ልጅ አይደለም ሲሉ ተከራክረውለታል ታዲያ በዚህ ጉዳይ ነው እንግዲህ ከሰሞኑ ሃይሚ እባክሽ ቆም ብለሽ አስቢ አሁን ያለሽበት ነገር ዋጋ ያስከፍልሻል ብሩኬ አንዴ ከጅሽ ከወጣ አይመለስም እያሉ ብዙዎች ይናገሯታል አሁን ድረስ ሃይሚ ልትነቃ አልቻለችም ዳኒን እያመነች በዳኒ በሚመራት መንገድም እየሄደች ብሩክን ማስከፋቱን ቀጥላበታለች ብዙዎች ታዲያ ብሩክ የቆረጠ ቀን ግን ይቺ ልጅ ትጎዳለች ሲሉ ተሰምቷል ታዲያ ምን እንደሆነ ባልታወቀ ምክንያት አሁን ላይ አዲስ የድምፅ መረጃ እየተዘዋወረ ይገኛል በየሚዲያው። ይህ የድምፅ መረጃም የሀይሚ ነው። ሀይሚም የምታስተላልፈው መልእክት ለአብርሽ እንደሆነ ከንግግሯ ማወቅ ይቻላል። ወንድሜ የታለህ እባክህ ከፍቶኛል፣ የት ነው ያለኸው እያለች የድሮ ወንድሟን ገና ቡታጅራ ብዙ ነገሮች ያሳለፈችውን የድሮን ትውስታ በማንሳት ጭምር ለአብርሽ መልእክቷን አሰምታለች። በተለያዩ ቪዲዮዎች ሲለቁ ከሰሞኑ አብረናቸው ተመልክተን አናቅም ነበር ከቡታጅራ በተለይም ወደ አዲስ አበባ ወጥተው ሁለቱም ግለሰቦች በዩቲዩብ ቪዲዮ ይስሩ እንጂ አብርሽም ሀይሚም አንድ ላይ ሆነው ቪዲዮ ከሰሩ ቆይተው ነበር። ታዲያ ግን ሁሉንም ነገር አሁን ላይ ረስታ የድሮ ወንድሟንም ማስታወሳ አሁን ያለሁበት ነገር ተከፍቻለሁ ብላ ነው ይህን መልእክት ያስተላለፈችው ሲሉ መረጃውን እያዟዟሩት ይገኛሉ። ይህ የሚያሳየው ሀይሚ ላይ አሁን ማንም ደህና ሰው ጥሩ ሆኖ የሚመክራት እንደሌለ እነ ዳኒም አውቀው ህይወቷን ፍቅረኛዋን ሊያለያዩት ህይወቷንም ሊበጠብጡ የመጡ ሰዎች እንደሆኑም ተረርታ አሁን ላይ ወንድሟን ብቻምና፣ ይህንን መልእክት ያስተላለፈችውም ለወንድሟ ነው ሲሉ ነው መረጃውን እያራገቡ የሚገኘው። ይሁን እንጂ ይህ የድምፅ ቅጂ የድሮ እንዳልሆነም አንዳንዶች ሲተነትኑ ተመልክተናል። ይህ የድሮ ንግግሯ ነው፣ ገና ቡታጅራ እያሉ አብርሽ ከቤት ወጥቶ በነበረበት ቅጽበት አብርሽን በጣም ስለምትወደው ለምን ጥለን ሄድክ ብላ ያስተላለፈችው የድምፅ ቅጂ ነው እንጂ አሁን ላይ ሀይሚ ተናግራ አይደለም ሲሉ ተሰምቷል። በዛም አለ በዚህ ግን ሀይሚ አሁን ላይ መከፋት ውስጥ እንደምትገኝ መረጃዎቹ ተሰምቷል። አብርሽ ወንድሟንም የእውነት አሁን ላይ እንደምትፈልገው የእሱም ያለበት የፍቅር ሕይወት የትዳር ሕይወት መበጥበጡ ራስ ምታት እንደሆነባትም ጭምር መረጃዎቹ በቅርብ ተሰምተዋል። በዛም ማለ በዚህ የጋሽዬ ልጆች አሁን ድረስ ስማቸው በተለያየ ቦታ እየተነሳ ይገኛል። ያሉበት የፍቅር ሁኔታም መጥፎና መንገራገጭ እንደገጠመውን ብዙዎቻችን ተመልክተናል። አብርሽ ከሆኑት ነገሮች አንጻር አሁን ያለበት ሁኔታ በጣም ያስ ደነግጣል በጣምም ያስጨንቃል። ጋሽዬ ስለ ሁኔታው እንደተጨነቁ መረጃዎቹ እየወጡ ቆይተዋል። አብርሽን ከጎኑ ሆኖ አብሮት የሚያጽናናው ከጎኑ የሚሆን ሰው ያስፈልጋል ሲሉ ብዙዎች መልእክታቸውን አስተላልፈዋል። ከአብርሽና ሩታ ወገን የነበሩ እነዛ ሁሉ ጓደኞቻቸው ዛሬ ማንም የለም። አብርሽና ሩታ እንለያይ ብለው ሁለት ቪዲዮ ተከታታይ ሲሰሩ አንድም ጓደኛ መጥቶ አልገሰጸም። ይህ የዘንድሮ ጓደኝነት ምን አይነት ነው ሲባል ብዙዎችን አስገርሟል። ጋሽዬም አስቀድመው ከሶስት ከአራት ወር በፊት ተናግረው ነበር። ልጆቼ ሲጣሉ ከጎን ያሉ ጓደኞች እኮ ሊያስታርቁ ይገባ ነበር እያሉ ስለ ጓደኞችም መልእክት አስተላልፈው ነበር። ይሁን እንጂ ዛሬ ላይ ጓደኞቻቸው ጋሽዬ እንኳን ድሮ የመከሯቸውን ምክር አስታውሰው መጥተው እናስታርቅ ሲሉ አልተመለከትንም። ሁለቱ ልጆች ዛሬ ብቻቸውን ቀርተዋል። እንላይ ብለውን ቪዲዮ ሲሰሩ አንድም ሰው ተቆጥቶ መልእክት ያስተላለፈ የለም። በደፈናው ግን አብርሽምሩታ መለያየታቸውን ግን ይፋ እያረጉ ሁሉም መረጃውን ሲቀባበሉት ተመልክተናል። እኛም አንድ መልእክትን ማጋራት ፈለግን። አብርሽም ሩታም በተለያዩ ወገን የምናቃቸው ጓደኞች አሏቸው። እዚህ ላይ ስማቸውን እከሌ እከሌ ብለን መጥቀስ አንፈልግም። ይሁን እንጂ አሁን ድረስ ቆም ብለው የሚያዩት ዝም የሚሉት ነገር ትንሽ ያስከፋል። እነዚህ ጥንዶች ወደፊት ታርቀው አንድ ላይ ሲሆኑ መተዛዘቢያ መሆኑ አይቀርም። እባካችሁ ጓደኞቻቸው በችግራቸው በተለያዩበት ጊዜ አትራቋቸው፣ አስማምታችሁ ቢያንስ ቤት ቤተሰብከቡታጅራ ድረስ አዲስ አበባ ድረስ መጥቶ እንዳይለፋ አድርጋችሁ ሁለቱን ጥንዶች እንድታስማሙ ስንል እኛ መልእክታችንን መናገር ፈለግን ሀይሚም ጭንቀቷ ትቀንሶላት የወንድሟም ያለበት ነገር ተፈቶ እንድትደሰት የእውነት ከልብ ተመኘን የሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ አስቀድመን ተመኘንላችሁ ሰላም